ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 4 2017 ዓ ም ዕለታዊ መረጃዎችን ይዤ መጥቻለሁ። በዚህ የመረጃ ሰዓት የተለያዩ የግንባር መረጃዎችን አካትቼ ይዤ መጥቻለሁ። እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እየተከታተላችሁ አስተያየት እየሰጣችሁ፣ እንዲሁም ደግሞ ጥቆማ ዜና ጂሜል ዶት ኮም ላይ ሀሳቦችን እየላካችሁ ስለሆነ በእጅጉ ነው የማመሰግነው። አሁንም ተሳትፏችሁ ይቀጥል። በርካታ አስተያየቶችን አድርሳችሁኛል። በዚህ ሰዓት እንግዲህ ከያዝኳቸው የግንባር መረጃዎች መካከል ወደ ተለያዩ የአማራ ክልል አካባቢዎች የሚወስዱ መረጃዎች ይዣለሁ። ወደ ትግራይ የሚወስደን መረጃ እንደዚሁ ይዣለሁ። አዳዲስ ክስተቶች አሉ ትግራይ አካባቢም። ይህንንም በተመለከተ የማደርሳችሁ መረጃዎች አሉ። በቅደም ተከተል እነዚህን እየተከታተላችሁ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። ከዛ በፊት ግን መግለጫ አለ፣ እሱን መግለጫ በማቅረብ እጀምራለሁ። መግለጫው ከመላው ኢትዮጵያ አንድነት ድርጅት የተላለፈ መግለጫ ነው። ሰሞኑን እንግዲህ በመገናኛ ብዙሃንም ብዙ ትኩረት ያልተሰጣቸው ጉዳዮች አሉ። እንግዲህ ከአንድ መቶ ሃምሳ ሰባት በላይ ኢትዮጵያውያን በቀይ ባህር ላይ ሰጥመው ሞተዋል። ይሄ በቀ ሌላ ሀገር ላይ ቢሆን በቀላሉ የሚታይ አይደለም ብሔራዊ ሀዘን ሊታወጅለት የሚገባ እንዲሁም ደግሞ የመንግስታትም በዚህ ጉዳይ ላይ መግለጫና ማብራሪያ እንዲሁ ደግሞ የብሔራዊ ሀዘን ጭምር ሊያውጁበት መልእክት ሊያስተላልፉበት የሚገባ ጉዳይ ነው። ግን ያው ኢትዮጵያውያን ዜጎች አሁን በዚህ ሰዓት ባለንበት ዘመን የኢትዮጵያ ዜጎች ህይወት ያው እንግዲህ በአለም ላይ ትኩረት የማይሰጠው በሰው ልጅ ውስጥ እየተፈጸሙ ያሉ ግፍና ሰቆቃዎች እንኳ ጆሮ ያላገኙ ጉዳዮች ናቸው እየሆኑ ያሉት። ይህንን በተመለከተና ተዛማጅ ጉዳዮች ነው መግለጫው እየተሰጠው። መግለጫውን በማቅረብ ወደ መረጃዎቹ መለሳለሁ። ተከታተሉ። ከመላው ኢትዮጵያ አንድነት ድርጅት መኢአድ የተሰጠ መግለጫ ይላል፣ ድርጅታችን መኢአድ ከሩብ ክፍለ ዘመን በላይ ስለ ኢትዮጵያና ኢትዮጵያውያን ድምፅ ሆኖ መቆየቱና ይህንን ተግባር አጠናክሮ መቀጠሉን በአሁናዊ ዘመን የዋጀ ሰላማዊ ትግል እያካሄደ ይገኛል። ስለሆነም የመያድ ሀገርን ከጥፋት ህዝብን አስከፊ ረሃብ፣ ስደትና ሞት በማላቀቅና ኢትዮጵያና ኢትዮጵያነትን የሚያስቀድብ በህዝብ አመኔታ የተመረጠ ዲሞክራሲያዊ መንግስት እስኪመሰረት ድረስ የሀገርን ታሪክና ህዝባዊነቱ ተሸክሞ በጽናት መታገሉን ቀጥሏል። አሁንም በማይናማር እየተሰቃዩ ለሚገኙ ኢትዮጵያውያን ማይናማር ሰሞኑን የሆነው ማለት ነው ለሚገኙ ኢትዮጵያውያን በመንግስት መንግስት በህዝብ ላይ በሚያደርሰው ሁለንተናዊ ግፍ ምክንያት በሀገራቸው ተስፋ ቆርጠው ወደ የመን ሲሰደዱ ማዕበል ተነስቶ ስለጠፉት ኢትዮጵያውያንም ሰብዓዊነት ለሚሰማ ሁሉ ድምፃችን እናሰማለን፣ ይላል ድርጅቱ። በሀገር ውስጥም በተለያዩ አካባቢዎች በተለይ በአማራ፣ በትግራይ፣ በኦሮሚያ ከጊዜ ወደ ጊዜ አድማሱን እያሰፋ የመጣው ጦረኝነትና የንጹሐን እልቂት፣ በጦርነት የሚመጣ ሰላምም ሆነ የሀገር አንድነት አለመኖሩን ደጋግመን ደጋግመን ያለመሰልቸት ትናንትም ዛሬም ድምፃችን በማሰማት ላይ እንገኛለን። ይባስ ብሎ በሃይማኖት መካከል ሌላ ግጭት ጦርነት ለመክፈት ከፍተኛ ቅስቀሳ ሲደረግ ሰሞኑን በስፋት አይተናል ብሏል። ከዚህ አሳፋሪ ድርጊት የሚገኝ አንዳች ትርፍ አለመኖሩም በግልጽ ይታወቃል። ስለሆነም አማኙ ሕዝብም ሆነ አጠቃላይ ማህበረሰቡ በእንዲህ አይነቱ ድርጊት ሆን ተብሎ እየተቀነባበረ የሚፈጸም የሴራ ተግባር መሆኑን በመረዳት አስቀድሞ በመንቃት በማወቅም ሆነ ባለማወቅ በዚህ ተራ ተግባር ተባባሪ ባለመሆን የሃይማኖቱን መጠበቅና ማስጠበቅ እንዳለበት እያስገነዘብን ከዚህ ቀጥሎ ያሉትን ጥሪዎች እናስተላልፋለን ይላል። አንድ ዜጋ ጠል በሆነ አመለካከቱ ወጣቱ በአግባቡ እንዳይማር ተምሮ ስራ እንዳያገኝ በማድረግ በሀገሩ ላይ የተለያዩ የስራ አማራጮች ፈጥሮ እንዲሰራ ከማድረግ ይልቅ ራሱን የመንግስት ደላላ ሆኖ ወደ ውጭ ሀገር በመላክ በ19ኛው ክፍለ ዘመን የቀረውን የባርነት ኑሮ ለማስቀጠል እያደረገ ያለውን የወደቀና ለዘመኑ የማይመጥን የዲፕሎማሲ ሂደቱን እንዲያጤነውና እንዲያስተካክለው ስንል መንግስትን አጥብቀን እናሳስባለን። ሁለት በማይናማርና በተለያዩ ሀገራት እየሰቃዩ ለሚገኙ ኢትዮጵያውያን ዜጎች በአስቸኳይ መንግስታዊ ድጋፍ እንዲደረግላቸው ጥሪ እናቀርባለን። ሶስት በሀገራዊ ራይና በህዝብ ተቆርቋሪነት ስሜት በሌለው መንግስታዊ ስርዓት ምክንያት በሀገር ውስጥም በውጭም ሀገርም ለሚሰደዱ ዜጎቻችን ሰው የሆነ ሁሉ ድምፅ እንዲሆናቸው አጥብቀን እንጠይቃለን። አራት አሁንም ይህው ስርዓት በወለደው ህገወጥ ባለስልጣናት በሚያደርሱ አይለኬ ግፍ ወደ የመን እና የሰላም ችግር ወዳለባቸው ሀገራት ጭምር መሰደድ አማራጭ የሌለው አድርገው መቁጠራቸውን የሚያሳየው በሀገራቸው ምን ያህል ግዞተኛ መሆናቸውን ነው። ስለሆነም ይህንን ግፍ ለማስወገድ በጋራ እንቆም። አምስት እንደ ስስት መልካችሁንና ሐሳባችሁን እየቀያየራችሁ፣ እንደ ምሁር ያልሰራችሁትን ፖለቲካ እየተነተናችሁ፣ ባልተጠራችሁበት ድግስ እየተገኛችሁ፣ ጊዜ ጣለው ብላችሁ ስታስቡ የምትሰድቡትን ህዝብ ጊዜ የሱስ ይመስላችሁ፣ ደግሞ እያሞገሳችሁ የራሳችሁ የስልጣን ጥምና ጥቅም የምታሳድዱ የወንጭፍ ፖለቲከኞች ከሀገር አፍራሽ እኩይ ተግባራችሁ እንድትታቀቡ አሁንም ደጋግመን እንጠይቃለን። ስድስት የሰላም እጦቱ ስራጥነቱ፣ የኑሮ ውድነቱ፣ በአጠቃላይ ብዙ ችግር ተደማምሮባችሁ ስደት እንዳማራጭ የመረጣችሁ ኢትዮጵያውያን ወገኖቻችን ሀገራችን ኢትዮጵያ ለአልጠገባዮች እና ለሀገር ጠል ፖለቲከኞች ሀገርን ለቆ መሄድ እና መሰደድ ዘላቂ መፍትሄ እንደማይሆን ተገንዝባችሁ ስለ ሀገር የሚከፈል ዋጋ ሁሉ በመክፈል ለራሳቸውም ሆነ ለቀጣዩ ትውልድ የተሻለች ሀገር እንድትኖር በጋራ በአንድነትና በጽናት አብረን በመቆም ይህንን አስከፊ ስርዓት እንድንታገለው ስንል አጥብቀን ጥሪያችን እናስተላልፋለን። አንዲት ኢትዮጵያ ለዘላለም ትኖር። መጋቢት አራት ቀን 2017 ዓ.ም ምረት፣ አዲስ አበባ፣ ኢትዮጵያ ይላል መግለጫው። እንግዲህ ከዚህኛው መግለጫ ጌታቸው ረዳ ዛሬ መግለጫ ሰጥቷል። ከአንድ ሰዓት በላይ በቆየ መግለጫ ነው። ለብሔራዊ ቴሌቪዥን ጣቢያዎች በሰጠው አዲስ አበባ ሸራተን ሆቴል ተላልፏል በተባለው መግለጫ በርካታ ጉዳዮችን አንስቷል በነገራችን ላይ ትናንትና ለዲፕሎማቶች እየሰጠው ማብራሪያ ጌታቸው ዛሬ በርካታ ሀገራት ምላሽ ሰጥተውበታል ከሀያ ሦስት በላይ ሀገራት ከሀያ ሦስት በላይ የአውሮፓ እና የአሜሪካን ጨምሮ ሀገራት ምላሽ ሰጥተውበታል ይሄ ሲታይ እንግዲህ በዲፕሎማሲው ዘርፍ ምን ያክል ብዙ እርቀት እንደሄዱ የሚያሳይ እና የትግራይ ጉዳይ በአውሮፓም ሀገራት በውል ክትትል ውስጥ ያለ ጉዳይ መሆኑ እና የዲፕሎማሲ ግንኙነት ደረጃውን የሚያሳይ ነው። እሱም መረጃ መለስበታለው አለው። ከዛ በፊት ግን ጌታቸው ምንም ጉዳዮችን አነሳ የሚለውን እንመልከት በአጭሩ ነው ያዘጋጀሁት፣ ወደ እናንተ አደርሳለሁ። እንግዲህ ከአንድ አመት ከሰባት ወር በፊት ይልቃል ከፋለ የቀድሞ የአማራ ክልል ፕሬዚዳንት አዲስ አበባ ጋዜጣዊ መግለጫ የሰጡበት ሁኔታ ይታወቃል። በወቅቱ እንግዲህ ወደ ክልሉ የፌደራል ኃይል እንዲገባ በደብዳቤ ከጠየቁ በኋላ አዲስ አበባ አንድ ጠባብ ቤት ውስጥ መግለጫ ሲሰጡ እናስታውሳለን። እሱን ክስተት ከዛሬው ጌታቸው ረዳ ጋር የሚያገናኛቸው ባህሪያቶች አሉ። በወቅቱ ይልቃል ከፋለ የሚያስተዳድረውን ህዝብ ጥሎ መጥቶ አዲስ አበባ አንድ ክፍል ውስጥ መግለጫ ሰጠ። ጌታቸው ረዳን በተመሳሳይ ከመቀሌ በነ ደብረ ጽዮን ተባሮ መጥቶ ነው መግለጫ እየሰጠ የሚገኘው። ሁኔታው ወደ የት ያመራ ይሆን? ጌታቸው ዛሬ በብስጭትም በርካታ ጉዳዮችን ነው ሲናገር የነበረው። ጌታቸው ካነሳቸው ጉዳዮች መካከል በዋናነት በዋናነት ከኤርትራ ጋር ጥቂት የማይባሉ ጄኔራሎች፣ ጥቂት የማይባሉ ፖለቲከኞች፣ ጉዳታቸውም ጥቂት የማይባልና ከፍተኛ ጉዳት የሚያስከትሉ ባለስልጣናት ከኤርትራ ጋር ግንኙነት አላቸው። ይህንን ያውቃለሁ፣ አረጋግጣለሁ። አልተገናኘንም የሚሉ ከሆነ ማብራሪያ ይስጡበት የሚል ይህንን ጉዳይ አንስቷል። እንግዲህ በእስካሁን ድረስ በገደምዳሜ ሲነሳ የነበረ ጉዳይ ነው። አሁን ግን ጌታቸው ነደብረ ጽዮን ከነኢሳያስ ጋር ግንኙነት እንዳላቸው ማረጋገጫ ሰጥቶ በመግለጫው ላይ ይህንን አብራርቷል። የትግራይ ጉዳይ ወደ ቀውስ ገብቷል፣ ቀውሱ ሌሎቹንም እየጋበዘ ነው ብሏል። ጌታቸው የትግራይ ታጣቂ ሰላም ይፈልጋል ሁሉም ታጣቂዎች ትርምስ አይፈልጉም፣ ትርምስ ውስጥ መግባትም አይፈልጉም ብሏል። ይሄ ቡድን እንግዲህ የእነ ደብረጽዮን ቡድን ማለቱ ነው። የመንግስት ሀብት ይዞ መድረክ ፈጥሮ በመንግስት በጀት ስም ሲያጠፋ የሚውልና ስም እያጠፋ የሚገኝ ቡድን ነው ብሏል። ይሄ ቡድን ዋና ትርምስ የሚፈጥርበት ዋና ምክንያት ህግ ከመጣ ተጠያቂነትና እንዲሁም ደግሞ ሌላ የወንጀል ድርጊቱ እንዳይጋለጥበት ነው ብሏል። ከፌደራል መንግስት ጋር እየተሳቀቅን ነው ስንገናኝ የነበር ነው ብሏል። እንደ አንድ መስፈርት የቀረበው እንግዲህ ከፌደራል መንግስቱ ጋር ግንኙነት አላችሁ ተብሎ እንደ ካሃዴ ይታዩ ስለነበረ ከፌደራል መንግስት ጋር የምናደርገው ግንኙነት በሰቀቀን ነበር እየቆየ ነው ብሏል። የፌደራል መንግስት እኛ ኔታውን ይዋጣላቸው ብሎ ይመስላል ብሏል ጌታቸው ረዳ ይዋጣላችሁ ብሎ የተውን ይመስላል። ከአሁን በፊት አብይ አህመድን ስጠይቀው ልምድ ያላቸው ፖለቲከኞች ናቸው ችግራችሁን ትፈታላችሁ ብሎ ምላሽ ሰጥቶኛል። እስካሁን ዝምታው ግን በእጅጉ እንዳሳሰበውና አሁን በአጠቃላይ በመግለጫው ጌታቸው ረዳ የፌዴራል መንግስቱ ጣልቃ እንዲገባ ግብዣዎችን የሚያቀርቡ እና ይህንን በተመለከተ ኃላፊነቱን አልተወጣም የሚለውን ጉዳይ ጭምር አብሮ ያነሳበት ነው። አብይ ያልተገባ ጣልቃ ገብነት አያስፈልግም ብሎ በልምድ ስላላችሁ ችግሩን በዛው መንገድ ፍቱ ብሎ ነበረ ይላል በዚህ መንገድ ግን ፌደራል ዝም ማለቱ ጤናማነት አይመስለኝም ሲልም ጨምሮ ገልጿል የትግራይ ወጣት ለሌባ ለስልጣን ፈላጊ ለወንበዴና ለወንጀለኛ ቡድን አይሞትም አይዋጋም ብሏል የግል አጀንዳን የህዝብ በማስመሰል ትርምስ የሚፈጥሩት ቡድኖች በጣም ጥቂት ናቸው ሲል ነው ጌታቸው የገለጸው ከፌደራል መንግስቱ ጋር እንግዲህ መስራት ምርጫ የሌለው ጉዳይ ሆኖ ስንሰራ ቆይተናል፣ ሏል ለትግራይ የሚጠቅመው ደግሞ ይሄኛው መንገድ ነው። ከፌደራል መንግስቱ ጋር አብሮ መስራቱ ነው የሚጠቅመው ብሏል። ከፌደራል መንግስቱ ጋር ቅርበት የለኝም ብሎ የፖለቲካ ተቀባይነት ለማግኘት ሲደረግ የነበረው አሳፋሪ ድርጊትም በእጅጉ እንዳሳዘነው ጌታቸው አንስቷል። የትግራይ ህዝብ ጦርነት አይሸከምም አሁን ብሏል። በግልጽ መፈንቅለ መንግስት ተፈጽሟል። ለስልጣን ሲባል የትግራይን መሬት ይቸበችባሉ፣ ማህተም ይነጥቃሉ። ማህተም የሚነጥቁት በዚህ ነው። ማህተም በመያዝ መንግስት መሆን እንደማይቻል አልገባቸውም ሲል ለእነ ደብረ ጽዮን ምላሽ ሰጥቷል። ትጥቅ ማስፈታት የተቋረጠው በዋናነት በሕወሓት ወይም ደግሞ በእኛ በራሳችን ነው ብሏል። ይህንን ጉዳይ ከአሁን በፊት 270 ሺህ ታጣቂ አለን ሲሉ ነበረ። ትጥቅ መፍታቱ ቆሟል። ያስቆም ነው። እኛ በእኛ ችግር ነው የቆመው ሲል ገልጿል። ትጥቅ መፍታት ነበረበት በደቡብ አፍሪካው ስምምነት መሰረት ብሏል። ዘጠና ፐርሰንት የህዝብ ድጋፍ አለኝ ብሏል። እንግዲህ ብዙዎች መነጋገር ያደረጉት ጉዳይ ዘጠና ፐርሰንት በላይ የወጣቱና የህዝብ ድጋፍ አለኝ እኔ በትግራይ ብሏል። ጌታቸው የፌዴራል መንግስት ኃይሎች እርምጃ እንዲወስዱ እንግዲህ ጥያቄውን አቅርቧል። በዚህ አብይ ሰከን ባይል ኑሮ አብን ሰከንድ ቫይል ኑሮ በትግራይ ከዚህ በፊት ጣልቃ መግባት ይገባ ነበር የሚል ይዘት ያለው ሀሳብ ሰንዝሯል። እኛም እጅ ስጡ ስንል ነበረ። እንግዲህ በትግራይ ያልተፈለገ ጣልቃ ገብነት አያስፈልግም በሚል የፌዴራል መንግስት ታግሶ እንደቆየ እንግዲህ በዚሁ ገልጿል። አሁን ጌታቸው እንግዲህ ለፌዴራል መንግስቱ በአዎንታዊነት በአወንታዊነት የነበረውን ግንኙነት መልካም መሆኑን የሚያሳይ ነው። በመግለጫው ውስጥ እንግዲህ አንዱ የሙሉ እንግዲህ ጌታቸው ወደ አዲስ አበባ ተባረዋል። አሁን እነደብረ ደብረ ጽዮን መቀሌና አካባቢው ያለውን ሁኔታ እንዴት እያደረጉት ነው የሚለውን ስንመለከት የጌታቸው አስተዳደር ሙሉ በሙሉ ተባሮ መቀሌ ከንቲባውን ጨምሮ እስከታች ድረስ ያሉ መዋቅር ዛሬ በነደብረ ደብረ ጽዮን ቡድን ቁጥጥር ስር ውሏል። ዛሬ እነ ደብረ ጽዮን የሰጡትን ሹመት ተግባራዊ አድርገዋል። በዚህ እንግዲህ ካሁን በፊት ከንቲባ ሹሞ ነበር። ይህንን ከንቲባ ዛሬ ወደ መቀሌ የከንቲባ ጽህፈት ቤት አስገብተዋል። የዜና ማሰራጫ ጣቢያዎችንም ተቆጣጥረዋል። ኤፍኤሞችን እና እንዲሁም ደግሞ የክልሉን ሚዲያዎች ተቆጣጥረዋል። በጌታቸው ቡድን የሚሰጡ መግለጫዎችም እንዳይተላለፉ ታግዷል ተደርጓል ነው እየተባለው። እንግዲህ ከዚህ ጋር በተያያዘ የትናንትና ጌታቸው ረዳ ለዓለም አቀፍ የዲፕሎማት ማህበረሰብ አባላት ማብራሪያ ሰጥቶ ነበር። ለዚህ ምላሽ በሚመስል 23 ሀገራት ዛሬ አሜሪካን ጨምሮ ለጉዳዩ ምላሽ ሰጥተዋል። በጋራ በሰጡት መግለጫ የዓለም አቀፍ የዲፕሎማቲክ ማህበረሰቡ አሜሪካ፣ እንግሊዝ፣ ጃፓን፣ ኒውዚላንድ፣ ኖርዌይ፣ ቤልጅየም፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ደንማርክ፣ ጀርመን፣ አይርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያን፣ ስሎቫኪያ፣ ሉክዘምበርግ፣ ሃንጋሪ፣ ሆላንድ ኦስትሪያ ፖርቱጋል ሮማንያ ፊንላንድ እና ስዊድን እና ሌሎቹ ሀገራት ናቸው በጋራ መግለጫ እየሰጡት። እነዚህ ሀገራት እንግዲህ በጋራ ባስተላለፉት መልእክት ጉዳዩ በተለይ በሰሜን ኢትዮጵያ አካባቢ ያለው ጉዳይ እጅግ አሳሳቢ የሆነ እንደሆነ እና ይህንን ጉዳይ በአንክሮ እየተከታተሉት እንደሆነ ነው እነዚህ ሀገራት እየገለጹት። በመግለጫቸው የፕሪቶሪያ ሰላም ስምምነት ዘላቂነት እና ተግባራዊነት እንደግፋለን ብለዋል 2022 ህዳር ላይ የተደረገውን የፕሪቶሪያ ሰላም ስምምነት ቀጣይነት አጥብቀን እንፈልጋለን ብለዋል። የመሳሪያ ድምፅ እንዳይኖር አድርጓል። የግጭትና የተኩስ ማቆም ስምምነት ነው ይሄ ሊከበር ይገባል ብለዋል። በፍጹም ወደ ጦርነት መገባትና ግጭት ተመልሶ መቀስቀስ የለበትም። ሁሉም ወገኖች በሰላም ችግራቸውን እንዲፈቱ እነዚህ ሀገራት ጥሪ አቅርበዋል። በሰላም ለሚደረጉ አጠቃላይ የመፍትሄ እንቅስቃሴዎች እነዚህ ሀገራት ድጋፍ ለማድረግ ዝግጁ መሆናቸውንም ገልጸዋል። በቀላሉ የሚታይ አይደለም። ሀያ ሶስት ሀያ አራት ሀገራት በአንድ ጊዜ ትኩረት አድርገው ተሰባስበ ምላሽ የሰጡበት ጉዳይ ምናክል ያለምንድ ትኩረት ደሳበ የሚያሳይ ነው። እንግዲህ ለወትሮ ትግራይ እንደ ሀገር ጌታቸውን በተደጋጋሚ ከአውሮፓ ሕብረት እና ከአውሮፓ ሀገራት ዲፕሎማቶች ጋር ያደርገው የነበረው ግንኙነት ለዚህ አፀፋዊ ምላሽ ለመስጠት አስችሎታል። ቀደም ብሎ የትግራይ ጉዳይ የምዕራባውያን አጀንዳ ሆኖ የፕሪቶሪያው የሰላም ስምምነትም እንዲፈረም ከፍተኛ ግፊት ሲያደርጉ ነበር። አሁን ይህ ስምምነት እንዳይጣስም አስፈላጊው ነገር እናደርጋለን ብለዋል። ከዛ ባለፈ ግን በተለይ በዚህ በትግራይ አካባቢ ያለው እንቅስቃሴ የነደብረ ጽዮን ቡድን ከኢሳይያስ ጋር የሚያደርጋቸው እንቅስቃሴዎች በእጅጉ እንደሚያሳስቧቸው ባለፈው ፍራንስ ዩኒፎር ላይ የወጣው ጽሁፍ ያሳያል። እነዚህ ሀገራትም በተለይ ምዕራባውያን፣ አሜሪካና እንግሊዝ የሚወክለው ምዕራባውያን ከኢሳይያስ ጋር ባላቸው ቅራኔ ምክንያት የህወሀት ቡድን ወደዛ ሂዶ መለጠፉ በቀጠናው የእነሱን ጥቅም ያሳጣል የሚል ግምገማ ስላላቸው ጉዳዩን በአንክሮ እንደሚከታተሉትም እንግዲህ የአሁን በፊት የነበሩ የዲፕሎማሲያዊ ተከታታይ የኋላ ታሪኮች ይህንን ያሳያሉ። ሌላው ወደ ወልቃይት የሚወስደን መረጃ ነው። በወልቃይት በሁመራ፣ እንዲሁም ደግሞ በጠለምት አካባቢዎች የተሰማሩ የውጭ ሀገራት የረደድ ድርጅቶች ከተሰማሩበት ተግባር ውጭ በሌሎች እንቅስቃሴ ውስጥ ይገኛሉ ሲሉ የመረጃ ምንጮች መረጃ አድርሰዋል። እነዚህ በድብቅ የተለያዩ ተግባራትን የሚሰሩ የረደድ ድርጅቶች ስማቸው ተገልጿል። ሽሬ እና አዲስ አበባ ለሚገኙ ኃላፊዎች በሁመራም በማይጠብሬና ጠለምት አካባቢ እንቅስቃሴ በሚያደርጉበት ጊዜ በአካባቢው ሰዎች፣ የአካባቢ ነዋሪዎች በአማራ አስተዳደር እየተበደሉ እንደሆነ፣ እየተደበደቡ እንደሆነ፣ ከፍተኛ ግፍና ሰቆቃ እየደረሰባቸው እንደሆነ ቅጽ እንዲሞሉ ወይም ደግሞ ለነሱ ሪፖርት እንዲያደርጉና ይህንን ቅጽ መረጃ እየሰበሰቡ ወደ ሽሬና ወደ አዲስ አበባ ይልካሉ ነው የተባለው። ከዚህ በፊት ማይጸብሬ ላይ በዚህ እንቅስቃሴ ውስጥ ተገኝቶ የነበሩ የድርጅቱ ሰራተኞች ማስጠንቀቂያ ተሰጥቷቸው ነበረ። ገንዘብም ለዚህ ጉዳይ በእጅተው ይንቀሳቀሳሉ ነው የተባለው። ጉዳዩን ክትትል እያደረገበት የሚገኘው አካል ጉዳዩን በዝርዝር ይፋ መግለጫ እንደሚሰጥበት ነው የመረጃ ምንጮቹ የገለጹት። ድርጅቱ የኦሮሞና የትግራይ ተወላጆችን ብቻ ነው ቀጥሮ በዚህ አካባቢ የሚንቀሳቀሰው። እንግዲህ ከተሰማሩበት ተግባር ባሻገር ለረዴ ስራዎች ተሰማርተው እነሱ ግን መረጃዎችን እየሰበሰቡ አካባቢው ላይ የአካባቢው ማህበረሰብ አሁን ባለው አስተዳደር ቅሬታዎችን እንዲያቀርብ እነዚህን ሪፖርቶች እየሰበሰቡ ነው የሚያቀርቡት ተብሏል። ይህ እንግዲህ ከተሰማሩበት ፍቃድ ከወሰዱበት ወይም ደግሞ ከዓላማቸው ውጭ የሚያደርጉት የፖለቲካ ጣልቃ ገብነት እና በህዝብ አስተዳደርና በማንነት ጥያቄዎች ላይ እነዚህ ድርጅቶች በነገራችን ላይ ስማቸው ሁሉ ተጠቅሷል። የሸዋ የአሮሲ ተወላጅ የኦሮሞ ባለሙያዎችና የትግራይ ተወላጆች እንዲሁም ደግሞ የአማራ ተወላጆች በዚህ ድርጅት ውስጥ እንዳይወዳደሩም ሆን ተብሎ የሚደረገው መረጃ ጭምር ነው የመረጃ ምንጮቹ የላኩት። ለማንኛውም ክትትል እየተደረገ ስለሆነ ክትትሉ ሲጠናቀቅ ይፋ የሚደረግ ይሆናል። ወደ ግንባር መረጃዎች ስንሄድ የአማራ ፋኖ አንድነት በጎንደር በተለያዩ ማዕከላዊ ጎንደር፣ ምዕራብ ጎንደር እና ሰሜን ጎንደር ቀጠናዎች ሰሞኑን ውጊያዎች እያደረጉ መሆናቸውን ቃል አቀባዩ ፋኖ ዮሐንስ ንጉሱ ገልጿል። በማዕከላዊ ጎንደር እና በሰሜን ጎንደር በተለይ በተለያዩ ቦታዎች ከባድ ውጊያዎች ባለፉት ሁለት ቀናት ሲደረጉ ሰንብተዋል ብሏል። ወገራ፣ ደባርቅ፣ ዳባት፣ በለሳ ቀጠናዎች ውጊያ ከተደረጉባቸው አካባቢዎች ይገኛሉ። ትላንትና ከበለሳና ከአካባቢው እንቅስቃሴ ላይ በነበሩ የመንግስት ወታደሮች ላይ ከመደበኛ ውጊያ ባሻገር በተፈጸመ የደፈጣ ጥቃት ከፍተኛ ጉዳት አድርሰንባቸዋል ብሏል። አዳርቃይ፣ ዛሪማ፣ ዳባት፣ ጥሬ ሃይና ተብሎ በሚጠሩ አካባቢዎችም በተደረጉ ተከታታይ ውጊያዎች እንደዚሁ በመንግስት ወታደሮች ላይ ከፍተኛ ጉዳት ደርሷል ብሏል። በእነዚህ ውጊያዎች ከፍተኛ ወታደራዊ ኪሳራ ደርሷል። በርካታ የነፍስ ወከፍና የውድ መሳሪያዎች እንደዚሁ በፋኖች ገብተዋል። ቃል አቀባዩ አያይዞም የጠላትን አጠቃላይ ወታደራዊ እንቅስቃሴና ስምሪት ግምት ውስጥ በማስገባት ተከታታይ ዘመቻዎችን እናደርጋለን ሲል ነው የገለጸው። ወደ ሰከላ የሚወስድን መረጃ ላስከትል። ሰከላ ሁለት አርሶ አደሮች እርሻ ስራ ላይ ያሉ በመንግስት ወታደሮች ተረሽነዋል ተብሏል። ዛሬ ነው የተገደሉት። ሁለቱ የአንድ ቤተሰብ አባላት የሆኑ ወንድማማቾች። በተመሳሳይ ደብረታቦር እንደዚሁ ጌታቸው የተባለ የባጃጅ አሽከርካሪ ጋፋ ትምህርት ቤት ፊት ለፊት ሀገር ሰላም ትምህርት ቤት ጎን እንደዚሁ በሚልሻዎች ተረሽነዋል የተባለው ወጣት ቀጋ ውሃ ብሎኬ ሰፈር፣ ወደ ጊዮርጊስና ወደ መናኸሪያ መውጫ ደብረታቦር ከተማ። ተደጋጋሚ ግድያዎች ይፈጸማሉ ነው የተባለው። ይሄ የባጃጅ አሽከርካሪ ቀድሞ የአድማ ብተና አባል የነበረ አሁን ግን በስራ ላይ የሚገኝና ባጃጅ ንግድ ላይ የነበረው ወጣት ነው። በሚሊሻዎች ለምን እንደተረሸነ የታወቀ ነገር የለም። ያው ሚሊሻዎች እንግዲህ ያልተገደበ መብት ተሰጥቷቸው ነው ወጣቶቹን እየጨፈጨፉ የሚገኙት። አንኮበር ቁንዲ ተራራ አቅራቢያ ዛሬ ረፋድ በተፈጸመ የደፈጣ ጥቃት የሚሊሻ አባላት ጉዳት ደርሶባቸዋል ተብሏል። ከነዚህ ውስጥ አምስት የሚደርሱ የሚሊሻ አባላት ህይወታቸው ሲያልፍ፣ ሌሎቹ ደግሞ ቆስለዋል ነው እየተባለው። ጥቃቱ መጋቢት አራት ዛሬ ረፋድ እንደተፈጸመ የመረጃ ምንጮቹ ገልጸዋል። በተመሳሳይ በዚሁ ሸዋ የስሜን ሸዋ ዞን አስተዳደር አስተዳዳሪዎች እነ መካሻ አለማየሁ እነ ኤልያስ አበበ ወደ ብሔረሰብ ዞኑ ሄደው በይፋት ቀጠና ያለውን አጠቃላይ ዘመቻ ሰሞኑን በማስተባበር ላይ ነው የሚገኙት ከመከላከያ ጎን በመሆን የይፋት ቀጠናን ከፋኖ ማጽዳት አለብን በሚል በዚህ ቀጠና ይገኛሉ። ያሉት የመረጃ ምንጮቹ አደገኛ የሆነ የሃይማኖታዊ አጀንዳ መዘው ፋኖን ከህዝብ ለመነጠል ፕሮፓጋንዳዎችን እያሰራጩ ነው። ተደጋጋሚ መዘውት የነበረው ፕሮፓጋንዳ ውጤት ባያመጣም አሁንም ይህንን ጉዳይ ይዘው ወደ ኦሮሞ ብሔረሰብ ዞን ሄደዋል ነው የሚሉት። ፋኖ የሃይማኖት አጀንዳ ያለው ስለሆነ በአካባቢው ለሚገኘው የሙስሊም ማህበረሰብ ስጋት ነው። ስለዚህ ከመንግስት ጎን ሆናችሁ ኑ ፋኖ እናጥፋ የሚል ቅስቀሳ ነው እያደረጉ ያሉት። ይህንን መረጃ ያደረሱ የመረጃ ምንጮች በተለይ እንግዲህ በነዚህ ወራት በተደጋጋሚ በአካባቢው ግጭቶች የሚቀሰቀሱበት ነው። አሁን ብልጽግና ደግሞ እነዚህን ግጭቶች ለመቀስቀስ ይሰራል ነው ያሉት። የፋኖን እንቅስቃሴ ፋኖን እንቅስቃሴ ሃይማኖታዊ አጀንዳ ያለው አድርጎ ማቅረብ በፍጹም ተቀባይነት የሌለው ሞራል ቢስነት ነው። ፋኖ የፖለቲካ ጥያቄ ነው ያለው ያደረገ ያለው የህልውና ትግል ነው። በዚህ አጀንዳ ብዙ ጊዜ ከስረውበታል፣ ግን አሁንም አጀንዳውን እየመዘዙ ስለሆነ ጥንቃቄ ማድረግ ያስፈልጋል ብለዋል የመረጃ ምንጮቹ። ሌላው ወደ ምዕራብ ወሎ የሚወስደን ነው ደወሉ። ምዕራብ ወረዳዎች ወግዲ ወግዲ ከትናንትና ከባድ ውጊያ ሲደረግ ውሏል። ከወግዲ ከተማ በቅርብ ርቀት በሚገኙ ሁለት ቦታዎች ላይ በተደረገ መደበኛ እና የደፈጣ ውጊያ በመንግስት ወታደሮች ላይ ጉዳት ደርሷል ተብሏል። የመንግስት ወታደሮች በሚሊሻዎች በመመራት ወደ ፋኖ ቀጠናዎች የስልጠናና የማዘዣ ጣቢያዎች እንደዚሁ በሁለት አቅጣጫዎች ጥቃት ለመክፈት ያደረጉትን እንቅስቃሴ ተከትሎ ነው በአካባቢው ውጊያ ተቀስቅሶ የነበረው። በዚህም እንግዲህ በመደበኛ ውጊያ እና በደፈጣ ጥቃት የመንግስት ወታደሮች ጉዳት አስተናግደዋል። በትላንትናው ውሎ በፋኖ ላይ የደረሰ ጉዳት ነው የለም ነው የተባለው። በዚህም ስምንት የመንግስት ወታደሮች ሲሞቱ ሌሎቹ ደግሞ ቆስለው በአካባቢ በሚገኙ የሕክምና ጣቢያዎችና ወደ ደሴና ወደ አቀስታ ሆስፒታሎች ተልከዋል ነው እየተባለው። ዛሬ በአካባቢ ያለው ሁኔታ እየተረጋጋ ነው ተብሏል። እንግዲህ ብዙ ጊዜ ውጊያ ከሚደረግባቸው አካባቢዎች ይህ ወግዲ ማከፍታ ተብሎ የሚጠራው አካባቢ በተለይ በተደጋጋሚ የሚገለጽ ነው። ሌላው እንደዚሁ የአማራ ፋኖ በጎጃም አምስተኛ ክፍለጦር ቃል አቀባይ ፋኖ ዮሴፍ ሀረገወይን እንደዚሁ በምዕራብ ጎጃም እና በአዊ ዞን አዋሳኝ አካባቢዎች በሚገኙ ቀበሌዎች እና መንደሮች የመንግስት ወታደሮች በተደጋጋሚ በተለይ የሚሊሻ አባላት የአካባቢውን ነዋሪዎች ንብረት በማቃጠል ሃይማኖታዊ ይቅርታ የብሔር ግጭት ለመቀስቀስ እንቅስቃሴ እያደረጉ ስለሆነ ጉዳዩ ጥንቃቄ የሚያስፈልገው ነው ሲል ይህንንም ገልጿል ሌላው የፋኖ የሰራዊት ግንባታን በተመለከተ ነው ፋኖ እንግዲህ ከትጥቅ ትግል ከጀመረበት ጊዜ ጀምሮ በተለያዩ መንገዶች የወታደራዊ አደረጃጀቱን እያሰፋ የኮማንዶ እንዲሁም ደግሞ የመካናይዝድ አደረጃጀቶችን ይዞ እየመጣ መሆኑን የሚያሳዩ መረጃዎች ናቸው ያሉት የህክምና ቡድን ስልጠና እንዲሁም ደግሞ ሌሎች ለትግሉ ለህልና ትግል የሚያግዙ አደረጃጀቶችን ወደ ጎን እያደራጀ እየመጣ ነው በየጊዜው በየአካባቢው የፋኖ ሰልጣኞች እየተመረቁ ነው የሚገኙት በትናንትና ሁለትም ለዚሁ በተለያዩ አካባቢዎች የፋኖ አባላት ምርቃት አካሂደዋል ስልጠና እየጨረሱ ለዚህ ሰዓት ያዝኳቸው አጫጭር መረጃዎች እነዚህን ነው የሚመስሉት የተከታተላቸው አስተያየት እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው ሁልጊዜም መረጃዎቹ ሲጫኑ እንዲደርሷችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ በኋላ ደግሞ የደወል ምልክቷን ተጫኗት። የማሳወቂያ መልእክት ነች እሷ። መረጃዎች ሲለቀቁ መረጃዎች ይደርሳችኋል። በእውነቱ በእጅግ ነው የማመሰግነው። እንግዲህ አስተያየቶችንም ጥቆማዎችንም እየላካችሁ ልጅ ስለሆነ መልካም ጊዜ።